የተከበሩ አቶ ቴዎድሮስ ምረት የጠቅላይ ፍርድ ቤት ፕሬዚዳንት፣ የተከበሩ ዶክተር እንደሻው ጣሰው የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር፣ የተከበራችሁ የሁሉም ክልል ርዕሳነ መስተዳድሮች፣ የተከበሩ ወይዘሮ ዛራ ሁመድ የኢፌዴሪ ፌዴሬሽን ምክር ቤት ምክትል አፈ ጉባኤ፣ የተከበሩ ወይዘሮ ፋጤ ሶርሞሎ የማዕከላዊ ኢትዮጵያ ክልል ምክር ቤት አፈ ጉባኤ፣ የተከበሩ አቶ አቡቶ አኒቶ የማዕከላዊ ኢትዮጵያ ክልል የብሔረሰቦች ምክር ቤት አፈ ጉባኤ የተከበራችሁ የሁሉም ክልል እና የከተማ አስተዳደር ምክር ቤቶች አፈጉባኤዎች፣ የተከበራችሁ ሚኒስትሮች፣ ኮሚሽነሮች እንዲሁም ከፍተኛ የፌዴራል መንግስት የስራ ኃላፊዎች፣ የተከበራችሁ የሀገር መከላከያ ሰራዊት ጀኔራል መኮንኖች፣ የፌዴራል ፖሊስ ከፍተኛ አመራሮች የተከበራችሁ የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት አባላት፣ የተከበራችሁ የሃይማኖት አባቶች አባገዳዎች፣ ገዳዎች ሀደ ስንቄዎች፣ እንዲሁም የሀገር ሽማግሌዎች፣ የተከበራችሁ የባሉ አዘጋጅ የማዕከላዊ ኢትዮጵያ ክልል ነዋሪዎችና የማዕከላዊ ኢትዮጵያ የተለያየ ደረጃ አመራሮች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን ከሁሉ አስቀድሜ የብዝሃነት ተምሳሌት ትንሿ ኢትዮጵያ በሆነችው የተፈጥሮ ጸጋ በታደላችው ለኢንቨስትመንትና ቱሪስት መዳረሻ ውብ ተፈጥሯዊ ማራኪ ባህላዊ መገለጫ በተሞላችው ያስሩ ብሔሮች፣ ብሔረሰቦችና ህዝቦች በፍቅር በአንድነት በአብሮነትና በመተሳሰብ ተጋምደው በከተሙባት በለምለሟ ማዕከላዊ ኢትዮጵያ ክልል መናገሻ በሆነችው በዚች በሆሳና ከተማ ተገኝቼ ይህንን መልእክት እንዳስተላለፍ እድል ስላገኘው የሰማኝን ልባዊ ደስታ እየገለጽኩ እንኳን ለሀያኛው የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች በዓል አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። ክቡራትና ክቡራን የኢትዮጵያ ብሔሮችና ብሔረሰቦች ህዝቦች ቀን በዓሉ ነው እንዲከበር የኢፌዴሪ የፌዴሬሽን ምክር ቤት ሲወስን ዓላማው ብሔሮች፣ ብሔረሰቦችና ህዝቦች እሴቶቻቸውን፣ ልምዶቻቸውን፣ ባህሎቻቸውን በመለዋወጥ ብዝሃነታቸውን መሰረት አድርገው ህብረ ብሔራዊ ዲሞክራሲያዊ አንድነታቸውን እንዲያጠናክሩ በማድረግ ለዘላቂ ሰላም፣ ለፈጣን ልማት እና ኢኮኖሚያዊ እድገት እንዲነሳሱ ማድረግና በህገ መንግስቱና በፌዴራል ስርዓቱ ዙሪያ የዜጎችን ግንዛቤ በማጎልበት አገራዊ መግባባት እንዲፈጠር ማስቻል ነው። ባለፉት 19 አመታት በኢፌዴሪ የፌዴሬሽን ምክር ቤት አስተባባሪነትና በክልሎችና በከተማ አስተዳደሮች አስተናጋጅነት በዓሉ መከበሩ ከፍተኛ ውጤት እንዲመዘገቡ ምክንያት ሆኗል። በተለይም አገራዊ ለውጡን ተከትሎ በተከበሩ በዓላት በህዝቦች ለረዥም ዘመናት ይዘውት የቆዩትን አብሮነትና ወንድማማችነት እንዲያጠናክሩ ከልዩነት ይልቅ አንድነት እንዲያጸኑ አስተናጋጅ ክልሎች ከፍተኛ የሆነ የገጽታ ግንባታና የኢኮኖሚ መነቃቃት እንዲፈጥሩ በህገ መንግስቱ በፌዴራል ስርዓቱ ዙሪያ ግንዛቤ እንዲያጎለብቱ ሰፋፊ ስራዎች ተሰርተዋል። በዚህም ትርጉም ያለው ውጤት ተገኝቷል ተብሎ ይታሰባል። የተከበራችሁ እንግዶች፣ ክቡራትና ክቡራን፣ ሀያኛው የኢትዮጵያ ብሔረሰቦች ብሔሮች ብሔረሰቦችና ህዝቦች በዓል ከልማትና ከዲሞክራሲ ስርዓት ግንባታ ጋር ቀጥታ ግንኙነት ያላቸው ታላላቅ አገራዊና ክልላዊ ሁነቶች ታጅቦ የሚከበር መሆኑ የዘንድሮውን በዓል የተለየ ያደርገዋል። እንደምታውቁት የሁሉም የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች አሻራ የታተመበትና ህብረ ብሔራዊ አንድነታችንን መጋመዳችንና መናበባችንን ያሳየንበት ዳግማዊ አድዋችን የሆነው ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ የተመረቀበት የአዳዲስ ሜጋ ፕሮጀክቶቻችን እቅዶች የተበሰሩበትና አዲስ የተጀመሩበት ዓመት ላይ የሚከበርና ኢትዮጵያ በማንሰራራት ጉዞ ላይ ሆና የምታከብረው በዓል በመሆኑ የዘንድሮ በዓል ልዩ ነው እና እንኳን ደስ አላችሁ ማለት እፈልጋለሁ። ዘንድሮ ሰባተኛው አገር አቀፍ ምርጫ የሚካሄደው የሚካሄድበት ዓመት ነው። ምርጫው በህዝቦች ሰፊ ተሳትፎ ሰላማዊ፣ ፍትሃዊ፣ ተአማኒነት ያለው ሆኖ እንዲጠናቀቅ መንግስት ከፍተኛ በከፍተኛ ደረጃ ቁርጠኛ ሆኖ እየሰራ ይገኛል። አገር አቀፍ ምርጫው ለህብረ ብሔራዊ አንድነት፣ ለእኩልነት ለፍታዊ ተጠቃሚነት እና ለዲሞክራሲያዊ ባህል ግንባታ ያለውን አስተዋጽኦ ግምት በማስገባት የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ምርጫው ሰላማዊ ሆኖ እንዲጠናቀቅ የበኩላችንን ድርሻ የምናሳይበትና የመንግስት ስልጣን የሚያዘው ከዚህ በኋላ አሁንም በካርድ በካርድና በምርጫ መሆኑን የምናረጋግጥበት በመሆኑ የተለየ ትኩረት ሰጠን የምንሰራበት አመት ነው። አዘጋጁ የማዕከላዊ የኢትዮጵያ ክልል አገራዊ ለውጡን ተከትሎ ራሳቸውን በራሳቸው እንዲያስተዳድሩ ህገ መንግስታዊ ምላሽ ካገኙት ክልሎች አንዱ መሆኑ የበዓሉ ልዩ ገጽታ ነው። ይህንንም ተከትሎ የክልሉን ህዝብ የመልማት ጥያቄዎች ምላሽ ለመስጠት በተለይ በግብርና፣ በማዕድን፣ በኢንዱስትሪ፣ በኢንቨስትመንት፣ በቱሪዝም፣ በከተማና በገጠር ኮሪደር ስራዎች የተያዙ ፕሮጀክቶች በአጠረ ጊዜ ሰርቶ ማጠናቀቅ በተቻለበት ማግስት የሚከበር መሆኑና ማዕከላዊ ኢትዮጵያ ክልል ጀምሮ የመጨረስ ተምሳሌት መሆኑን ባሳየበት ወቅት ላይ ሁነን የምናከብረው በሆኑ የተለየ ትርጉም አለው። ይህንን በዓል ስናከብር የክልሉ መንግስት ለበዓሉ ያደረገው ዝግጅት እጅግ በጣም የሚደነቅ ነው። በተለይም የተከበሩ ዶክተር እንደሻው ጣሰውና እሳቸው የሚመሩት ካቢኔ ሆሳና ከተማን ለመቀየር ሰባቱን ክላስተሮች ለመቀየር ሌት ተቀን 24 ሰባት እየሄዱበት ያለው እንቅስቃሴ እጅግ በጣም የሚደነቅ ስለሆነ እናንተ ፊት እንዳመሰግናችሁ ይፈቀደል። ሀያኛው የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ከህዳር አንድ ቀን ጀምሮ በመላ ኢትዮጵያ እየተከበረ ይገኛል። በዓሉ በመላው ሀገራችን በፓናል ውይይት፣ በበጎ ፈቃድ አገልግሎት፣ በህዝብ ለህዝብ ግንኙነት፣ በልዩ ልዩ ኤግዚቢሽኖች እና በአደባባይ ትዕይንት ሲከበር ቆይቶ የማጠቃለያ ፕሮግራም በማካሄድ ላይ እንገኛለን። የተከበራችሁ እንግዶች፣ ክቡራትና ክቡራት፣ ኢትዮጵያ የሁሉም ብሔሮች፣ ብሔረሰቦችና ህዝቦች የጋራ አገር መሆኗ የማይካድ ሀቅ፣ የማይፋቅ እውነት ነው። እንግዲህ አንዱ ልጅ ሌላኛው እንጀራ ልጅ የሚሆንበት ስርዓት አይኖርም ወደፊትም አይመጣም በመሆኑም ፍትሃዊ ተጠቃሚነትና የጋራ ውሳኔ ሰጭነትን እያረጋገጥን የዜጎችን ህብረ ብሔራዊ አንድነት ማጠናከር ይኖርብናል ህብረ ብሔራዊ አንድነት በብሔሮች ብሔረሰቦችና ህዝቦች የጋራ እሴቶች ላይ የተመሰረተ በአገር ብሔራዊ ጥቅም በህዝብ አንድነት በአገር ህልውና ለሀገር ኢኮኖሚ እድገት በአንድነት የመስራትና በፍትሐዊነት የመጠቀም እሳቤ ነው። ኢትዮጵያ ታላቅ ህዝብ ያላት አገር ናት። ትልቅም አገር ናት። በሚመጥናት ልክ አልመን እና ሰርተን ከሚገባት ደረጃ ራት ላይ ለማድረስ በእኛ በአመራሮች እጅ የወደቀች አገር ናት። በመሆኑም ተግባሮቻችን ሁሉ ኢትዮጵያን ትልቅ የማድረግ ህልም አድርገን ልንሰራና ልንንቀሳቀስ ይገባል። ከአዳዲስ ሁኔታዎች ጋር በመላመድ የተሻለ አቅምን ሰንቀንና ታላላቅ ግቦችን አንግበን እንድንሰራ በዚያ አጋጣሚ አደራ ማለት እፈልጋለሁ። የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የሲምፖዚየሙ ተሳታፊዎች፣ የዚህ አይነቱ የፓናል ውይይት እና ሲምፖዚየም ሲታሰብ በዋናነት የተለያዩ አመለካከቶች፣ አስተሳሰቦችና አስተያየቶች በጥናት አስደግፎ በነጻነት በማቅረብ ትርጉም ባለው ውይይትና ምክክር ግንዛቤዎችን ከማስፋት ባሻገር ለቀጣይ የተሻለ ጥናት በር ለመክፈት አዳዲስ የስራ ትልሞችና ፕሮግራሞችን እንዲፈጠሩ እንደመነሻ ይወሰዳል። ይህ የፓናል ውይይት እና ሲምፖዚየም በአመት አንድ ጊዜ ብቻ የሚከናወን ሳይሆን አመቱን ሙሉ ለታለመ ያለመታከት መስራት መስራት ያለበት አንኳር ስራ ነው። የመስኩ ምሁራንም የዜጎችን ግንዛቤ ከፍ የሚያደርጉ አዳዲስ አካዳሚያዊ ሀቆች በጥናት እየለዩ ማስተማር፣ ማስገንዘብ እና ማሳወቅ ይጠበቅባቸዋል። በመጨረሻም በዚህ ፓናል እና ሲምፖዚየም ላይ በህገ መንግስታዊነት፣ በህብረ ብሔራዊነታችንና በፌዴራል ስርዓታችን መሰረታዊ ጉዳዮች ላይ መልካም የሚባሉ ተሞክሮች እንደምታገኙና እናንተም ለሌሎች በጎ ልምዳቸውን እና እውቀታቸውን ሀሳባቸውን እንደምታከለ እንደምታካፍሉ ያለኝን እምነት እየገለጽኩ መድረቁ በይፋ የተከፈቱን የተከፈተ መሆኑን አበስራለሁ። በጣም አመሰግናለሁ።